በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንኳን ሊቀ ሰማዕት ለቅዱስ እስጢፋኖስ ወርሃዊ በዓል በሰላም አደረሳችሁ። የተከበራችሁ የክርስቶስ ቤተሰቦች የቅዱስ እስጢፋኖስን ገድል ከዚህ በመቀጠል እናነባለን። የክርስቶስ ሰላም እና ፍቅር የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱስ እስጢፋኖስ አማላጅነት ከሁላችን ጋር እስከ መጨረሻው ድረስ ጸንቶ ይኖር፣ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን በተባረከ በወርሃ ግንቦት 17 የሚጸለይ የንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ የፈጸመው ገድሉን እናነባለን። የመሰጋድል ሊቀ ዲያቆናት ቀዳሚ ሰማዕት የንዑድ ክቡር ቅዱስ እስጢፋኖስ ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያንና ኃይልና ክብር የትነትም የባህሪው የሆነ የጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ሰማያት በንዑድ ክቡር ቀዳሚ ሰማያት ሊቀ ዲያቆናት ቅዱስ እስጢፋኖስ የአማላጅነቱ ኃይል በምናምን በእኛ ላይ ይደር ለዘላለሙ አሜን። ስሙ በመጽሐፈ ሕይወት በተጻፈ በመፍቀሬ እግዚአብሔር ሊቀ ጳጳሳት አባ ዮሐንስ ዘመን ስሙ ሉኪያኖስ የተሰኘ አንድ ካህን ነበር። ይህ ካህን ሉኪያኖስን ስለ መስተጋድል ሊቀ ዲያቆናት ቀዳሚ ሰማዕት የንውድ ክቡር ቅዱስ እስጢፋኖስ ሥጋ መገኘት ምስጋናህን በመጽሐፍ ለምናገርልህ ለእኔ ለማይገባኝ የምትሰማው በጎ ነገርን ሶስት ጊዜ ገለጸልኝ። ቅዱሳንን ስትጎበኛቸው ስለ እኔ ልመና ብለህም በቅዱስ ምልጃ ምግባራቸውን ትዘክር ዘንድ የቅዱስናህን በረከት እንዲደርሰን ጌታዬ ሆይ እለምንሃለው። በክርስቶስ የተወደደ ሊቀ ዲያቆናትና ቀዳሜ ሰማያት የከበረ ቅዱስ እስጢፋኖስ ሰማዕትነትን በመፈጸመባቸው በመካነ እግዚአብሔር በእኛ ዘንድ ካሉት ጋር አንድ ሁን አለኝ፣ አለ። እኔ የሥራ ዕቃ በሚቀመጥበት ሳጥን አጠገብ በቤተ መጥማቃት መምህርና ደግ ሰው ገማልያል ሀገር በሆነች በኢየሩሳሌም ዙሪያ ባለች በገማሎስ መንደር በዕለተ አርብ ማለዳ ትርጓሜው ኩርያቄ በግዕዝ ቋንቋም ታኅሳስ በተሰኘ በወርሃ ዱቀቤር ሁለተኛም በወርሃ ግንቦት 17 ቀን ከሌሊቱ ሶስት ሰዓት ተገለጸልኝ። ይኸውም በሕልም አይደለም በራእይ ነው እንጂ። በራእይ ያየሁትም እንዲህ ነው፤ ቁመቱ ረጅም እንደ ካህን ጺምን የተመላ ነጭ መደረቢያን የተጎናጸፈ ጎኖቹን በወርቅ የታጠቀ በላዩ ስመ ክርስቶስ የተጻፈበት በትረ ወርቅን ይዞ በአዳራሹ ውስጥ ይመላለስ ነበር። ወደ እኔም ቀርቦ በዘንጉ ነካኝ። ስሜንም ሉኪያኖስ፣ ሉኪያኖስ፣ ሉኪያኖስ ብሎ ሦስት ጊዜ ጠራኝ። እኔም ጌታዬ አልሁት። ፍጠን፣ ለኢየሩሳሌም ሊቀ ጳጳስ አባ ዮሐንስ እስከ መቼ ድረስ ሥጋችን ችሎ እንበላለን? ፈጥነህ ከዚህ አውጣን። በውስጧ በየዕለቱ ከሚፈጸም ኃጢአት የተነሳ ለጥፋት የተዘጋጁ የዚህ ዓለም ሰዎች የሚመላለሱበትን የፍቅር ደጃፍ እግዚአብሔር በእኛ ይከፍትላቸው ዘንድ በዘመነ ብርቅስና እንሰጣለን። እኔ ስለ ራሴ አላዝንም፤ የሚያሳዝንስ ክብርና ምስጋና ስለሚገባቸው ከእኔ ጋር ስላሉ ቅዱሳን ነው እንጂ ብለህ ንገረው አለኝ። ያን ጊዜም እኔ ሉኪያኖስ ጌታዬ፣ አንተ ማን ነህ? ከአንተ ጋር ስላሉት እነማን ብዬ እናገር? አልኩት። እሱም እኔ በኢየሩሳሌም ጳውሎስን ኦሪት እያስተማሩ ያሳደጉ ገማልያል ነኝ። ከእኔ ጋር በአጸዱ ምስራቃዊ ስፍራ አይሁድ በኢየሩሳሌም ከከተማ አውጥተው አንዲት ዕለት ቀንና ሌሊት ሙሉ በድንጋይ ወግረው የገደሉት አውሬና አሞራ ይበሉት ዘንድም በዚህ ጊዜ በነበሩ ክፎች ካህናት ትእዛዝ ሳይቀብሩት መመላለሳቸው ጎዳና ላይ የጣሉት በትእዛዝ እግዚአብሔር ሥጋውን ምንም ያልነካው የጌታዬ እስጢፋኖስ አካል አለ አለኝ። ዳግመኛም እኔ ገማልያል የልድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ክብሩንና ደግነቱን አውቃለሁና ከእርሱም ጋር የትንሣኤ ሙታን እድልን አገኝ ዘንድ ተስፋ አለኝና በዚያች ቀን ተነስቼ በክርስቶስ የታመኑ ደጋግ ሽማግሎችንም በስውር ጠርቼ የንዑድ ክቡር ቅዱስ እስጢፋኖስን ሥጋ ይዘው ገማሎስ ወደምትሰኝ ሀገሬ ጣፍ ወስደው በዚያም ያለቅሱለት ዘንድ፣ ይሄውም ሩቅ አገር ነው። ርቀቱም ከከተማ ሀያ ምዕራፍ ያህል ይሆናልና በዚያም በአዲስ መቃብር ይቀብሩት ዘንድ አደረጉ። ሁለተኛውም እንደ እርሱ በሌላይቱ መቃብር በምስራቃዊ ስፍራ የተቀበረው ዘመዴና ወደ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ በሌሊት የሄደው የጌታችን ደቀ መዛሙርት ቅዱሳን ሐዋርያት ጴጥሮስንና ዮሐንስ ያጠመቁት ይህንም የሰሙ የቃነ ካህናትም ቅዱስ እስጢፋኖስን እንደገደሉ ይገድሉት ዘንድ ወታደሮችን የላኩበት ዘመዴ እንደሆነም ያውቃሉና፣ እኔን በማክበር ግን ያልገደሉት፣ ነገር ግን ገርፈው ደብድበው እንደ ብድን የጣሉት፣ ገንዘቡንም ዘርፈው እርቃኑን ከከተማ ያሳደዱት ኒቆዲሞስ ነው። እርሱንም በስውር ደብቄ ወደዚያ መንደሬ ወስጄ እስካረፈበት ድረስ ይመግብ ይለብስ ዘንድ ይመገብ ይለብስ ዘንድ አደረግሁ። ከከተማው በምትርቅ በዚያች መንደሬ ሳለ ይህ ኒቆዲሞስ ባረፈ ጊዜም ምእመናን ገንዘው ከንውር ክቡር ቅዱስ እስጢፋኖስ አጠገብ ቀበሩት። እኔ ትሁት ሉኪያኖስም ይህንን በሰማሁ ጊዜ ያላችሁት በየትኛው ስፍራ ነው? እንዴት አገኛችኋለሁ? አልሁት። አባት ገማልያልም በኩርት ዱሉ በተሰኘ የወይን ቦታ ፈልጉን አለኝ። የዚህ የወይን ቦታ የስሙ ትርጓሜም የተጋደሉ የእግዚአብሔር ሰዎች ያረፉበት ስፍራ ማለት ነው። ተነስቼም እግዚአብሔርን አመሰገንሁ። ጌታዬ ኢየሱስ ክርስቶስ ሆይ ይህ ራእይ ከአንተ ዘንድ ነውን? አምንበት ዘንድ ስለልይ አገልጋዮች ቅዱሳን ሁለት ሦስት ጊዜ ደጋግመ አሳየኝ ስል ጸለዩ። የእሊህ ታላላቅ ቅዱሳን መገለጥን እስካውቅም ምግብንም ትቼ እጾም ጀመር። ይህንም ራእይ ለማንም ለማን አልተናገርሁም ዳግመኛም በሌላይቱ ዕለተ አርብ በዚያችው ሰዓት ሌሊት ይህ አባቴ ገማልያል በዚያ ክብር በዚያ ራዕይ ተገልጾልኝ እኔ የነገርኩትን ለሊቀ ጳጳስ አባ ዮሐንስ ትነግር ዘንድ መሄድን ስለምን ችላ አልህ አለኝ እኔም አባቴ ጌታዬ ችላ አላልኩም ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ይህንን ራእይ ሁለት ሦስት ጊዜ መላልሶ እንዲያሳየኝ ለመልኩት እንጂ፣ ነገር በሁለትም በሦስትም ምስክሮች ይጸናልና። እነሆ አንተ ሁለተኛ ጊዜ ተገለጽልኝ፣ ሦስተኛ መጥተህ ብትገለጽልኝማ። አባቴ በእውነት መልካም ታደርግልኝ አለህ አልሁት። ሶስተኛም ይሁን ብሎ መለሰልኝ። ይሄድ ዘንድም በተነሳ ጊዜ መለሰ መለስ ብሎ ቀሲስ፣ ትሰማለህን? ሌላ የምነግርህ አለ አለኝ። አባቴ በልንገረኝ አልሁት። የቅዱስ እስጢፋኖስ ጋር የት ነው? እንግዲህስ እኔ እንዴት አውቅ ዘንድ እችላለሁ እያልህ በህሊና ታስባለህና አለኝ። እኔም አዎን አልሁት። እርሱም የእኛ ማረፊያ እንደሆነ አንተ በምታስብባት በአንዲት ቤት ውስጥ የጌታዬ ቅዱስ እስጢፋኖስ በስተ ምሥራቅ የኒቆዲሞስን በደቡባዊት ስፍራ ባጠገቡ አለ እኔና ልዩ ከኒቆዲሞስ አጠገብ ከደረበው ላይ አለን። ዳግመኛስ እውነቱን ትረዳ ዘንድ ትሻለህን? አለኝ አሁን አልሁት። እርሱም ልብህን አነሳሳ እኔም አሳያሃለሁ አለኝ። እንደ ሰማይ የተዘረጉ ሁለት እጆቹን አየሁ። ከበስተቀኙም ሦስት የወርቅ አንድ የብር አራት አክሊላትን አነሳ፤ ከወርቅ አክሊሉ ውስጥም እንደ ደም የቀላና ፀዳ ጽጌ ረዳ በብሩ አክሊሉ ውስጥም ጥሩም መዓዛ ሞልቷል፤ በፊቴም ሰድሮ አኖራቸው። ቀይ ጽጌ ረዳም የቅዱስ እስጢፋኖስ ነው ብሎ በብሩ አክሊል ውስጥ በቀኝ አኖረው። ሌሎቹንም በፊት ለፊቴ አንዱን ብቻውን ሁለቱንም እንደ መንታ እንደ ሰቀላ አድርጎ አሳየኝ። እሊህን ሁለቱን አክሊላት ታያለህን? አለኝ። እኔም አባቴ ሆይ ምንድር ነው አልኩት። እርሱም እሊ አክሊላት የቅዱሳን ነቢያት ማረፊያቸው ነው። የቀሩት ስጌረዳዎች እነርሱ ናቸው። የላይቱ በቀኝ እንደምታየው እንዲህ የቅዱስ እስጢፋኖስ ማረፊያ ታገኘዋለህ። ከእኛ ይልቅ እርሱ ብቻውን የከበረ ቀዳሚ ሰማዕት ነውና፣ ስለዚህም ቀይ ጽጌረዳ ተሰጠው አለኝ። እኔም መልሼ ልጅህ ስለምን በብር አክሊል ተመሰለ? አልሁት። እርሱም ምንም በደል የሌለበት ንጹሕ ብላቴና ነውና አታይ? ምን እንደሙሉ የሽቶ ብልቃጦች ደስ የሚያሰኝ መዓዛ አለውና አለኝ። የንውድ ክቡር መስተጋድል ስለ ጌታችን እና መድኃኒታችን አምላካችንም ኢየሱስ ክርስቶስ በዚያ ታላቅ አደባባይ ለተሰበሰቡ ሁሉ በመመስከሩ ሰማያት ተከፍተው የአብንና የወልድን የመን የመንፈስ ቅዱስንም የአኗኗር ኢየሱስ ክርስቶስ በዚያ ታላቅ አደባባይ ለተሰበሰቡ ሁሉ በመመስከሩ ሰማያት ተከፍተውም የአብንና የወልድን የመንፈስ ቅዱስንም አኗኗር በቅዱሳት ዐይኖቹ ያየውን አሰምቶ በመናገሩ በድንጋይ ተወግሮ ተጋድሎውንና ሰማዕትነቱን የፈጸመ የሊቀ ዲያቆናት ቀዳሚ ሰማያት ቅዱስ እስጢፋኖስ የከበረ አማላጅነቱ ሁላችንን ሕዝበ ክርስቲያንን ከመከራ ሥጋና ከመከራ ነፍስ ተጠብቀን ዛሬም ዘወትርም ለዘላለሙ አሚን። ጸሎቱና በረከቱ ለዘላለሙ በእውነት ከሁላችን ሕዝበ ክርስቲያን ጋራ ይሁንና ወንድሞች ክርስቲያን በሚማጸኑባት ናህቡ በተባለች ደብር ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ያደረገው ታምር ይህ ነው። በቀዳሚ ሰማያት ሊቀ ዲያቆናት ቅዱስ እስጢፋኖስ የወርሃ ግንቦት አስራ ሰባተኛ ዕለተ በዓልም አንዲት ሴት ለአጋዕዝተ ዓለም ሥላሴ ምስጋና ይሁንና እንሆ ከዚህ ዕለት አስቀድሞ ወደዚህ ደብር መጥቶ ነበር። ባለቤቴ ታሞ በአልጋ ላይ ውሎ በአንድ ጎኑ ካልሆነ በቀር አይተኛም። ወደ ቀኝም ቢሆን ወደ ግራም ቢሆን አይንቀሳቀስም። ይህን የታመመ ባለቤቴን እቀባው ዘንድም አባቶቼ ካህናት የሰጡኝ በደብሩ የሚገኘውን የቀዳሜ የሰማያት የቀድያቆናት ቅዱስ እስጢፋኖስ ማየ ጸበሉን ወሰድሁ። በቀደሙ አባቶቼ ከተተከሉ ከዚህ የወሰድሁትን ጸበልም በፍጹም እምነት ቀባሁኝ። በቀባሁት ጊዜም በባሌ ላይ ያደረርጉት መንፈስ በቀዳም የሰማያት ቅዱስ እስጢፋኖስ ጸበል ኃይል ተቃጠልሁ ተቃጠልሁ እያለ ጮኸ። እኔ ግን በጽኑ ለቅሶ ቅዱስ እስጢፋኖስ ሆይ፣ አልጋ ላይ ተኝቶ የሚኖር የታመመ ባለቤቴ ይድን ዘንድ ያለ አጋዝተ ዓለም ሥላሴ ፈቃድ ቅጠል ስንኳ ከክንዱ ተለይቶ አይረግፍምና የጠላት መዘበቻም እንዳልሆን ወደ አጋዝተ ዓለም ሥላሴ አማልደን እያልሁ እጸልይ ጀመር። እንደዚህ ባለ ፍጹም ግብር ሳለሁም ታላቅ እንቅልፍ መጥቶብኝ ተኛሁ። በማግስቱም ስነቃ አልጋ ላይ ታሞ ተኝቶ የነበረ ባለቤቴን ድኖ ተነስቶ በቀዳሚ የሰማያት ቅዱስ እስጢፋኖስ ስዕልም በፊት ቁሞ እየጸለየ ከደስታውም ብዛት የተነሳ እያለቀሰ አየሁት። እኔም እነሆ ስለቴን በደስታ አቅርቤ አልጋ ላይ ታሞ ተኝቶ የነበረ ባለቤቴን በአማላጅነት ፈጥኖ ደርሶልኝ የፈውሰው ወዳጄ ቀዳሚ ሰማዕት ቅዱስ እስጢፋኖስን አመሰግነው ዘንድ ሳልዘገይ ፈጥኜ መጣሁ ስትል ተናገረች። በመስተጋድል ኃያል ውድ ክቡር ቀዳሚ ሰማዕት ቋናት ቅዱስ እስጢፋኖስ ቤተ ክርስቲያን የተሰበሰቡ ሁላቸው ከዚህች ደስተኛ ሴት ቃል የተነሳ እጅግ አደነቁ እጅግ አደነቁ። ይህች የተባረከች ሴትም በእግዚአብሔር ፊት የተሳለችውን የሦስት ዓመት የወይንን፣ አንድ ህብስት፣ አስር ላዳን ንጹሕ ስንዴ፣ አንድ ፊቀን የወይንም ስለ ቷን በደስታ ያስገባች የነቢይ ሳሙኤልን እናት ቅድስት ሐናን ትመስላታለች። ዳግመኛም ስለ ባሏ ቅዱስ ዘካርያስ የተጨነቀች ኋላም ከሊቀ መላእክት ቅዱስ ገብርኤል ቃል የተነሳ የታሰረ አንደበቱ በተፈታ ጊዜ የተጨነቀች ቅድስት ኤልሳቤጥን ትመስላታለች። ልቦናው የጸናና ብቸኛ ሰው መጻጉ መማፀኛቸውንና መመኪያችን የሆነች የእመቤታችን ቅድስት ድንግል ማርያም ልጇ ወዳጇ ልጇ ወዳጇ አምላከ ምሕረት ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ እስኪፈውሰን ድረስ እስኪፈውሰን ድረስ መዳኑን እንደተጠባበቀ ናቡ በተባለች በዚህች ቅድስት ደብርም ውስጥ ማየት የተሳነው አንካሳ፣ ሰውነቱ የሰለለ ሆዱ ያበጠበት እጁ የደረቀበት፣ ሌሎችም ብዙዎች ድውያንን በቀዳም የሰማያት ቅዱስ እስጢፋኖስ ፀበል ስፍራ ተኝተው ፈውሳቸውን ይጠባበቁ ነበር። እሊህ ድውያን ሁላቸውም በዚህች የታመነች ሴት ህመም ህመምተኛ ሴት ህመምተኛ በዓል ላይ በቀዳሜ የሰማያት ቅዱስ እስጢፋኖስ አማላጅነት እግዚአብሔር ያደረገውን የማዳን ታምርና የፈውስ ድንቅ ሥራ ልቦናቸው ተጸናና እስከ ምድር ዳርቻ በአዛብ መኳንንት ፊት በየሀገሩ ዙሪያ ቃሉን የሰበኩና ታላቅ ተጋድሎን የተጋደሉ የቅዱሳን አባቶቻችን ሐዋርያት አምላክ እግዚአብሔር ሥራውን የሚገልጽበት ጊዜ አለውና መዳናቸውን ተስፋ አደረጉ። የመስተጋድል ኃያል ንዑድ ክቡር ቀዳሚ ሰማያት ሊቀ ዲያቆናት ቅዱስ እስጢፋኖስ ጸሎቱና በረከቱ ከሁላቸው ሕዝበ ክርስቲያንና አማላጅነቱንም ተስፋ ከሚያደርጉ ከእኛ ጋር ለዘላለሙ ጸንቶ የሚኖር አሜን። የሰማናውን በልቦናችን ያሳድርብን። ከቅዱስ እስጢፋኖስ ጸሎቱና፣ በረከቱ፣ አማላጅነቱ፣ ረዴቱ ሁሉ ያሳትፈን። ከቀዳሜ ሰማዕት ከቅዱስ እስጢፋኖስ በረከትን ያሳትፍልን። ጌታችን እና አምላካችን መድኃኒታችን ኢየሱስ ክርስቶስ የሰማናውን በልቦናችን ያሳድርብን። እመቤታችን ቅድስት ድንግል ማርያም ከጭንቀታችን ታሳርፈን። አገራችን ኢትዮጵያ ሰላም ታደርግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥት ትምጣ፣ በቃድህ በሰማይ እንደሆነ እንዲሁም በምድር ትሆ፣ የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለ፣ እኛም የበደሉን ይቅር እንደምንል አቤቱ ወደ ፈተና ማታግባ፣ ከክፉ ሁሉ አድነን እንጂ መንግሥት ያንተናትና፣ ኃይል ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማሕፀንሽ ምፍሬ የተባረከ ነው። ጸጋን የተመላሽ ቅዱስ ሆይ ደስ ይበልሽ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምዕረት እንደምኝልን ኃጢአታችንን ያስተስረይልን ዘንድ ለዘላለሙ ዋሜ የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን።